በቁርአን ውስጥ አራት አይነት የአሊፍ አይነቶች እናገኛለን። ሁሉም ታዲያ የተለያየ አይነት አነባብ አላቸው። አንደኛው ከላይም ሆነ ከታች ምንም አይነት ምልክት የሌለው አሊፍ ሲሆን አሊፍ መድ ተብሎ ይጠራል። ታዲያ ልክ እንደ መሳቢያ ፊደል ያገለግላል። ለምሳሌ ቃለ ፈማ ባሉ ፈአልሃመሃ፣ ፉጁረሃ፣ ወተቅዋሃ ሃዳና ሱቡላና። ስለዚህ እነዚህ አንቀጾች ላይ እንዳስተዋልነው አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ከሌለው መሳቢያ ነው። ስለዚህ ሁለት ሐረካ ያክል ስበን እናነባለን ማለት ነው። ሁለተኛው ከላዩ ላይ የሷድ ፊደል ቁራጭ ምልክት የተቀመጠበት ሲሆን ሐምዘ ተለወስር ተብሎ ይጠራል። ታዲያ ይህ ፊደል የቃል መጀመሪያ ላይ የምናገኘው ከሆነ የሚነበብ ሲሆን የቃል መካከል ላይ ግን ካገኘነው አይነበብም። ለምሳሌ እስቢር ዓላ ማ ያቁሉን፣ ፋስቢር ሰብረን ጀሚላ፣ እስቢር ፋስቢር። በዚህ ዙሪያ ተጨማሪና ሰፋ ያለ ማብራሪያ ከፈለጋችሁ ይህን ቪዲዮ እንድትመለከቱ ትጋብዛለሁ። ሶስተኛው ከላዩ ላይ የአረበኛው አምስት ቁጥር ቅርጽ የሚመስል ያለበት ሲሆን በዚህን ጊዜ አሊፍ ፊደል ስንቀጥልም ሆነ ስናቆም በየትኛው መልኩ ሙሉ በሙሉ የማይነበብ መሆኑን የሚያሳይ ነው። ለምሳሌ

አራተኛውና የመጨረሻው ከላዩ ላይ የዜሮ ቅርጽ ምልክት ያለበት ሲሆን ይህ እስካሁን ካየናቸው የአሊፍ አይነቶች ወጣ ያለና ለየት ያለ አነባብ ያለው ሲሆን በዛሬው ቪዲዮአችን ይህን የምንመለከት ይሆናል። ለቻናሌ ላይ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ቪዲዮውም ለበርካታ ወንድምና እህቶች እንዲዳረስ ላይክና ሼር ማድረግ እንዳይረሳ። የዚህን አሊፍ የአነባብ ሁኔታ በደንብ ከተረዳም በኋላ አንድ ለየት ያለ የአነባብ ህግ መጨረሻ ላይ ስለምንመለከት ቪዲዮውን እስከ መጨረሻው ድረስ መመልከት ይኖርባችኋል። እንግዲህ ይህ የዜሮ ቅርጽ ያለበት አሊፍ እሱ ላይ በምናቆምበት ጊዜ የሚነበብ ሲሆን፣ ነገር ግን የምንቀጥል ከሆነ ወይም እሱ ላይ የማናቆም ከሆነ ግን ሙሉ በሙሉ አይነበብም። ምን ማለት ነው? ይህ ፊደል ያለበት ቃል ላይ የምናቆም ከሆነ ፊደሉን ልክ እንደ አሊፍ መድ በማሰብ ስበን የምናቆም ሲሆን፣ ሆኖም ከቀጣዩ ቃል ጋር አያይዘን ወይም ደግሞ ቀጥለን የምናነብ ከሆነ ግን ሙሉ በሙሉ አይነበብም። ልክ እንደሌለ አድርገን ነው የምናስበው። ለምሳሌ ወላ አና ዓቢዱን ማ ዓበድቱም። እዚህ ቃል ላይ ወላ አነ የሚለው ላይ ያለችው አሊፍ ላይ የምናቆም ከሆነ አሊፏን ልክ እንደ አልፍ መድ በማሰብ ስበን እናቆማለን። ወላ አና። ሆኖም የምንቀጥል ከሆነ ግን ልክ እንደሌለች አድርገን ሳናነብ እናልፋለን። ወላ አና ዓቢዱን አነ አቢዱን እንጂ ወለ አነ አቢዱን ብለን ስበን ማንበብ የለብንም። ስለዚህ የምናቁም ከሆነ ይነበባል፣ የማናቁም ከሆነ ግን አይነበብም ማለት ነው። ታዲያ ቁርአን ላይ የዚህ አይነቱ አሊፍ ያለባቸው ቃላት ሰባቱ አሊፎች ተብሎ ይጠራሉ። እያንዳንዳቸውን አንድ በአንድ የምናይ ይሆናል። አንደኛ፣ በቁርአን ውስጥ በጣም በርካታ ቦታዎች ላይ የምናገኘው አነ የሚለው ቃል እዚህ ቃል ላይ በምናቁምበት ጊዜ አሊፏን በማንበብ ስበን የምናቁም ሲሆን

ፈቃለ አና ረቡኩም አልአዕላ። ስለዚህ ይችን ቃል ከቀጣዩ ቃል ጋር በዚህ መልኩ ቀጥለን በምናነብበት ጊዜ አሊፏ ሙሉ በሙሉ የማትነበብ ነው የምትሆነው። ሆኖም የምናቆም ከሆነ ግን አሊፏ ትነበባለች፣ ሁለት ሐረካ ያክል ስበን እናቆማለን ማለት ነው። ሁለተኛው ቃል ሱረቱል ከህፍ ላይ የምናገኘው ላኪና የሚለው ሲሆን እዚህ ቃል ላይ በምናቆምበት ጊዜ አሊፋን በማንበብ ሁለት ሐረካ ያክል ስበን እናቆማለን። ሆኖም ቀጥለን የምናነብብ ከሆነ ግን አሊፋን ልክ እንደሌለች በማሰብ ሙሉ በሙሉ ውድቅ አድርገን ሳናነባት የምናነብ ይሆናል። ለምሳሌ ላኪነሁ አላሁ ረቢ ሆኖም የምናቆም ከሆነ ግን ላኪና ብለን ስበን እናቆማለን ማለት ነው። ሶስተኛው፣ አራተኛውና አምስተኛው ቃል ሱረቱል አህዛብ ላይ የምናገኛቸው አዙኑና፣ አረሱላ፣ አሰቢላ የሚሉት ናቸው። እነዚህ የአንቀጽ መጨረሻ ላይ የምናገኛቸው ቃላት ላይ ያለችው አሊፍ ላይ በምናቆምበት ጊዜ ስበን ሁለት ሐረካ ያክል በመሳብ የምናቆም ሲሆን ሆኖም ከቀጣዩ አንቀጽ ጋር ቀጥለን የምናነብ ከሆነ ግን አሊፋን ሙሉ በሙሉ ሳናነብ ቀጥታ ከቀጣዩ አንቀጽ ጋር አያይዘን እናነባለን ማለት ነው።

ዋሪ የሚለው ቃል ሲሆን የመጀመሪያው ቃል ላይ ያለችው አሊፍ እና ሁለተኛው ቃል ላይ ያለችው አሊፍ ይለያያሉ። የመጀመሪያው ቃል ላይ ያለችው አሊፍ አሁን እያወራንበት ያለው ከላይ የዜሮ ቅርጽ ያለበት አሊፍ ሲሆን፣ ሁለተኛው ቃል ላይ ያለው ደግሞ ከላይ የአምስት ቁጥር ቅርጽ ያለበት በመሆኑ ይለያያሉ። ስለዚህ ባጭሩ የመጀመሪያው ቃል ላይ ያለችው አሊፍ ላይ የምናቁም ከሆነ እናነባታለን፣ የማናቁም ከሆነ ግን አናነባትም። ሁለተኛው ቃል ላይ ያለችው አሊፍ ግን ብናቁምም ባናቁምም ሙሉ በሙሉ አትነበብም ማለት ነው። ለምሳሌ ወአክዋቢን ካነት قوارير قوارير من فضة ቀጥለን በምናንበት ጊዜ

ስለዚህ ልክ እስካሁን እንዳሳለፍናቸው ቃላት ስናቆም አሊፉ እናነባለን፣ ስንቀጥል ግን አሊፉን አናነባውም። ሁለተኛው የአነባብ አይነት ደግሞ ልክ የአምስት ቁጥር ቅርጽ እንዳላት አሊፍ ስናቆምም ስንቀጥልም አሊፏን ሙሉ በሙሉ በመጣል ወይም ደግሞ ባለማንበብ የምናነባው የአነባብ አይነት ሲሆን በዚህን ጊዜ አሊፏ ላይ ብናቆምም ባናቆምም አሊፏን ሙሉ በሙሉ አናነባትም። ኢና አዕተድና ልልካፊሪና ሰላሲል ስንቀጥል للكافرين سلاسل وأغلالا وسعيرا ስለዚህ ከሁለቱ ህግ በፈለግነው በአንደኛው ማንበብ እንችላለን። ልክ እስካሁን እንዳሳለፍናቸው እንደ ሰባቱ አሊፎች አድርገን ማንበብ እንችላለን። አሊያም ደግሞ ስንቀጥልም ስናቆምም አሊፉን ሙሉ በሙሉ አለማንበብም እንችላለን ማለት ነው። በጥቅሉ እንግዲህ አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ከሌላት አሊፍ መድናት ሁለት ሐረካ ያክል ስበን እናነባለን። ከላዩ ላይ የእሷድ ፊደል ቁራጭ ምልክት ካላት ደግሞ ሐምዘቱ ለስልናት የቃል መጀመሪያ ላይ ካገኘናት እናነባታለን። የቃል መካከል ላይ ካገኘናት ግን አትነበብም። ከላዩ ላይ የአረበኛው የአምስት ቁጥር ምልክት ካለባት ደግሞ ስንቀጥልም ስናቆም አናነባትም። ከላዩ ላይ የዜሮ ቁጥር ምልክት ካለባት ደግሞ እሷ ላይ ስናቆም እናነባታለን። ስንቀጥል ግን አናነባትም ማለት ነው። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ በዛ ቪዲዮ አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለበርካታ ወንድምና እህቶች እንዲደርስላቸው ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።